ሰላም ወንዶች፣ እስኪ አንድ ጥያቄ ልጥቃችሁ። ከአንድ ሴት ጋር ተዋውቃችሁ ከተገናኛችሁ ደቂቃዎች ሳይሞላ ያለምንም ምክንያት በጣም የተመቻቻችሁበትና ይቺ ሴት በጣም ተመችታኛለች ብላችሁ ያሰባችሁበት ጊዜ አለ? ልክ ከዚህ በፊት የምትተዋወቁ ያህል ጠንካራ የሆነ የሐሳብ መግጠም የተሰማችሁስ ጊዜ ነበር? ይሄ በአጋጣሚ የሚከሰት ነገር አይደለም። ይሄ ሳይንስ ነው። ዛሬ በሳይኮሎጂው ዓለም ውስጥ ዘ ካሜሊዮን ኢፌክት ወይም ደግሞ ሳይኮሎጂካል ሚረሪንግ በመባል የሚታወቀውን ሰዎች ሳያውቁት እናንተን እንዲወዱ እንዲያምኑና ከናንተ ጋር የጠበቀ ዝምድና እንዲሰማቸው ወይም ደግሞ እንዲፈጥሩ የሚያደርግን አስገራሚ ሚስጥር እነግራችኋለሁ። በዚህ ቪዲዮ መጨረሻ ላይም የምትፈልጓት ሴት ብቻ ሳትሆን ማንም ሰው አለቃችሁ፣ ጓደኛችሁ፣ የንግድ አጋራችሁ ወይም ሌላ ሰው ወዲያውኑ እንዲሳቡና እንዲመቸው የሚያደርጉ ሶስት የተረጋገጡ የሰውነት ቋንቋ ህጎችን ትማራላችሁ። በተለይ ሶስተኛው ህግ እጅግ በጣም ኃይለኛና በቀላሉ የማይታወቅ ስለሆነ እንዳያመልጣችሁ እስከ መጨረሻው ድረስ አብራችሁኝ ቆዩ። እሺ፣ ወደ ህጎቹ ከመግባታችን በፊት ሚረሪንግ ወይም ደግሞ የሰውነት ቋንቋ ነጸብራቅ ምንድን ነው? በቀላሉ ለማስቀመጥ ያህል የአንድን ሰው የሰውነት ቋንቋ፣ የንግግር ፍጥነትና ቃና በስሱና በማይታወቅ ሁኔታ መኮረች ወይም ማንጸባረቅ ማለት ነው። ይህንን ስታደርጉ ለዛ ሰው ከፊል ድብቆ አእምሮ ወይም ሰብኮንሸስ ማይንድ ውስጥ እኔ እንዳንተ ነኝ፣ እኛ እንመሳሰላለን፣ በአንድ አይነት የሐሳብ ሞገድ ላይ ነን የሚል መልእክት እየላካችሁ ነው። በ1999 በኒውዮርክ ዩኒቨርሲቲ ተመራማሪዎች በሆኑት ታንያ ቻርትራንድ እና ጆን ባርግ የተደረገ አንድ ታዋቂ ጥናት አለ። በዚህ ጥናት ላይ ተሳታፊዎች ከሌላ ሰው ጋር በአንድ ክፍል ውስጥ እንዲቀመጡ ተደርጎ ያ ሌላ ሰው ሆን ብሎ ፊቱን ሲያሻሽ ወይም እግሩን ሲያንቀሳቀስ ተሳታፊዎቹ ሳያውቁት ያንን እንቅስቃሴ የመድገም እድላቸው ከፍተኛ ሆኖ ተገኝቷል። ይህንን ዘ ካሜሊዮን ኢፌክት ብለው ሰየሙት። ምክንያቱ ደግሞ በአእምሯችን ውስጥ የሚገኙ ሚረር ኒሮንስ የተባሉ ህዋሳት ናቸው። እነዚህ ህዋሳት የሌሎችን ድርጊት ስንመለከት እኛው ራሳችን ድርጊቱን እየፈጸምን እንዳለ እንዲሰማን ያደርጋሉ። ስለዚህ የአንድን ሰው እንቅስቃሴ ስታንጸባርቁ ቃል በቃል አእምሯቸው ይሄ ሰው የእኔን ዓለም ይረዳል ብሎ እንዲያስብ እያደረጋችሁት ነው። ቁልፉ ነገር ግን ይሄንን በስሱና በተፈጥሯዊ መንገድ ማድረግ ነው። ግልጽ በሆነ መንገድ የምትኮርጁ ከሆነ አስመሳይና አስፈሪ ሰው ነው የምትመስሉት። ስለዚህም አሁን እንዴት በተፈጥሯዊ መንገድ እንደምናደርገው የሚያሳዩትን ሶስት ወርቃማ ህጎች እናያለን። ህግ ቁጥር አንድ የአቋቋምና የእንቅስቃሴ መመሳሰል። የመጀመሪያውና መሠረታዊው ህግ የአካል አቋቋምንና እንቅስቃሴን ማንጸባረቅ ነው። ይሄ በጣም ግልጽ መስሎ ሊታይ ይችላል፣ ግን አብዛኛው ሰው ስህተት የሚሰራው እዚህ ጋር ነው። እንዴት ነው የምናደርገው? በጣም ቀላል ነው። የምታወሯት ሴት እግሯን አጣምራ ከተቀመጠች እናንተም ከ3 እስከ 5 ሰከንድ በኋላ ቀስ ብላችሁ እግራችሁን አጣምሩ። እጇን አገጯ ላይ ካስደገፈች እናንተም ከትንሽ ቆይታ በኋላ እጃችሁን ጠረጴዛው ላይ አስቀምጡ ወይም ደግሞ በተመሳሳይ መልኩ አገጫችሁን ደግፉ። ወደፊት አዘን ብላ የምታዳምጣችሁ ከሆነ እናንተም ትንሽ ወደፊት ዝቅ በሉ። ለምሳሌ አንድ ካፌ ውስጥ ለመጀመሪያ ጊዜ ለቀጠሮ ተገናኝታችኋል እንበል። እሷ ቡናዋን በእርጋታ እየጠጣችና ወደፊት ቀርባ ታሪኳን በጉጉት ትነግራችኋለች። እናንተ ግን ወደ ኋላ ተለጥጣችሁ እጃችሁን ደረታችሁ ላይ አጣምራችሁ የምታዳምጧት ከሆነ ሳታውቁት በርቀት ላይ ነኝ፣ ፍላጎት የለኝም የሚል መልእክት እያስተላለፋችሁ ነው። ነገር ግን እሷ ወደፊት ስታዘነብል እናንተም ቀስ ብላችሁ ወደፊት ብትሉ፣ እሷ ቡናዋን ስትይዝ እናንተም የራሳችሁን ብርጭቆ ብታነሱ፣ ከፊል ድብቁ አእምሮዋ ወዲያውኑ የመግባባትና የመቀራረብ ስሜት ይሰማዋል። በፍጹም ማድረግ የሌለባችሁ ነገር ግን እያንዳንዱን እንቅስቃሴዋን ወዲያውኑ አትኮርጁ። ይሄ በጣም ያስታውቃል። ሚስጢሩ ከ3 እስከ 5 ሰከንድ መዘግየት ነው። እንቅስቃሴውን የራሳችሁ አስመስሉት። እሷ ቀኝ እግሯን ካጣመረች፣ እናንተ የግራ እግራችሁን አጣምሩ። ሐሳቡ መመሳሰል እንጂ መቅዳት አይደለም። ህግ ቁጥር 2 የድምፅ ነጸብራቅ ይሄኛው ትንሽ ከፍ ያለና በጣም ኃይለኛ ዘዴ ነው። ብዙ ሰዎች በሰውነት ቋንቋ ላይ ሲያተኩሩ የድምጽን ኃይል ይረሱታል። የድምፅ ነጸብራቅ ማለት የአንድን ሰው የንግግር ፍጥነት፣ ቃናና የድምፅ መጠን ማመሳሰል ማለት ነው። የንግግር ፍጥነት ማለት እሷ በፍጥነትና በጉልበት የምታወራ ከሆነ እናንተም የኃይል መጠናችሁን ከፍ አድርጋችሁ በፍጥነት ምላሽ ስጡ። ይሄ እኔም እንዳንቺ በጉጉት እየተከታተልኩ ነው የሚል ስሜት ይሰጣል። በሌላ በኩል እሷ ቀስ ብላና በእርጋታ የምታወራ ከሆነ እናንተም ድምጻችሁን አረጋግታችሁ በዝግታ ተናገሩ። በፍጥነት የምትመልሱ ከሆነ ትግስት የለሽና የምትፈርዱባት ነው የምትመስሉት። ለምሳሌ እሷ ስለ አንድ ስለ አስደሰታት ፕሮጀክት ዋው፣ ከዛ ይህንን ስሰራ፣ ከዛ ደግሞ እሱ እንዲህ አለ እያለች በፍጥነት የምታወራ ከሆነ እናንተ በጣም ጥሩ ነው ብላችሁ በዝግታ ከመለሳችሁ ጉጉቷን ታቀዘቅዙታላችሁ። ይልቅ በእውነት ከዛስ? ምን ተፈጠረ? በጣም አስገራሚ ነው ብላችሁ በሷው የኃይል መጠን መመለስ አለባችሁ። በሁለተኛ ደረጃ የድምፅ ቃናና መጠን ስንመለከት፣ ድምጿ ከፍ ያለና የሚሰማ ከሆነ እናንተ በሹክሹክታ አታውሩ፣ ድምጻችሁ እንዲሰማ አድርጉት። ድምጿ ለስላሳና ዝቅተኛ ከሆነ እናንተም እየጮኻችሁ አታውሩ። ይህ መከባበርንና መረዳዳትን ያሳያል። የድምፅ ነጻ ብራቅ በተለይ በስልክ ስታወሩ እጅግ በጣም ኃይለኛ ነው። ምክንያቱም ሙሉ ትኩረቱ ድምጹ ላይ ስለሆነ የሷን የድምፅ ሪትም ስትከተሉ ሳታውቀው በጥልቅ ደረጃ ትገናኛላችሁ። ህግ ቁጥር 3 የስሜትና የቃላት መደጋገም። እሺ አሁን ወደ ምስጢራዊው መሳሪያችን ደርሰናል። በመግቢያው ላይ ቃል እንደገባሁላችሁ ይሄኛው ህግ ከሰውነት ቋንቋ በላይ ነው። ይሄ የአእምሮና የስሜት ነጻ ብራቅ ነው። ይህንን የተካነ ሰው ማንኛውንም ግንኙነት መቆጣጠር ይችላል። ይህ ህግ ሁለት ክፍሎች አሉት። አንደኛው የቃላት መደጋገም ሲሆን፣ ሁለተኛው ደግሞ የስሜት መመሳሰል ነው። የቃላት መደጋገም ምን ነው? ይሄ ማለት ንቁ አድማጭ መሆን ማለት ነው። እሷ ስታውራ የምትጠቀምባቸውን ቁልፍ ቃላት ወይም ሐረጎች በንግግራችሁ ውስጥ በስሱ ማስገባት ማለት ነው። ለምሳሌ እሷ ስራዬ በጣም ፈታኝ ነው ግን ደግሞ በጣም አርኪ ነው ብትል፣ እናንተ ከትንሽ ደቂቃዎች በኋላ አዎ ፈታኝ የሆነ ነገር ሲሳካ የሚሰጠው የእርካታ ስሜት በጣም ልዩ ነው ብላችሁ ብትመልሱ፣ ሁለት ነገሮችን እያሳያችሁ ነው። አንደኛ በትክክል እያዳመጣችኋት እንደሆነ፣ ሁለተኛ ደግሞ እሷ የምታስበውን አይነት የአስተሳሰብ መስመር እንዳላችሁ። ሌላው ዘዴ ደግሞ የመጨረሻ ሦስት ቃላቷን በጥያቄ መልክ መድገም ነው። ለምሳሌ እሷ እናም ያ ፕሮጀክት በጣም አስጨናቂ ነበር ብትል እናንተ ደግሞ አስጨናቂ ነበር ብላችሁ ስትጠይቁ፣ ይሄ ተጨማሪ እንድታብራራና እንደተደመጠች እንዲሰማት ያደርጋል። በሁለተኛ ደረጃ የስሜት መመሳሰል ነው። ይሄ ከሁሉም በላይ ኃይለኛው ነው። ሰዎች ከምንም ነገር በላይ ስሜታቸው እንዲረጋገጥላቸው ይፈልጋሉ። እሷ ደስተኛ ስትሆን፣ እናንተም አብራችሁ ደስ ይበላችሁ። ስታዝን ወይም ስትበሳጭ ፊታችሁ ላይ የመረዳትና የሐዘኔታ ስሜትን አሳዩ። እሷ ስለ አንድ አስቸጋሪ ቀን እያወራች ፊቷ ላይ የብስጭት ስሜት ካለ፣ እናንተ ግን ፈገግ እያላችሁ አይዞሽ ያልፋል የምትሉ ከሆነ ስሜቷን ዋጋ እንዳጣ አድርጋችሁታል። ይልቅ ፊታችሁን ትንሽ የከፋው አድርጋችሁ ዋው ያ በጣም ከባድ ቀን እንደነበር ይሰማኛል ብትሉ ስሜቷን እንደተረዳችሁላት ይሰማታል። ሰዎች ከሚናገሩት ቃል በላይ ከሚያሳዩት ስሜት ጋር ይቆራኛሉ። ስሜቷን ስታንጸባርቆ እኔ አንቺን አይሻለሁ እኔ አንቺን እረዳሻለሁ እያላችኋት ነው። ከዚህ የበለጠ ጠንካራ ግንኙነት የሚፈጥር ነገር የለም። በአጠቃላይ ዛሬ የተማርናቸው ሶስት ህጎች ጠቅለል ስናደርጋቸው። አንደኛ፣ የአቋምና የእንቅስቃሴ መመሳሰል ነው። አቋቋሟንና እንቅስቃሴዋን ከ3 እስከ 5 ሰከንድ ዘግይታችሁ በስሱ አንጸባርቁ ሁለተኛው የድምፅ ነጸብራቅ ነው። የንግግር ፍጥነቷን ቃናዋንና መጠኗን ለማመሳሰል ሞክሩ። ሶስተኛው የስሜትና የቃላት መደጋገም ነው። ቁልፍ ቃላትን ተጠቅማችሁ እና ከሁሉም በላይ ደግሞ ስሜቷን ተረድታችሁ በፊታችሁና በምላሻችሁ ላይ አንጸባርቁ። አንድ የመጨረሻ ወርቃማ ህግ ልስጣችሁ። የእነዚህ ሁሉ ህጎች ዓላማ ሰዎችን ለማታለል ሳይሆን ከነሱ ጋር እውነተኛ ግንኙነት ለመፍጠር ነው። እነዚህን ዘዴዎች ስትጠቀሙ ዋነኛው ዓላማችሁ ያንን ሰው በትክክል ለመረዳትና ለማዳመጥ ይሁን። ቅንነት ከሌለ ሰዎች በደመ ነፍስ ያውቁታል። ሚረሪንግ እውነተኛ ፍላጎታችሁንና ትኩረታችሁን ለማሳየት የሚረዳ መሳሪያ ብቻ ነው። የዛሬ ቪዲዮ ይህን ይመስል ነበር። ከነዚህ ሶስት ህጎች ውስጥ የትኛውን ነው በቀጣይ ግንኙነታችሁ ላይ ለመሞከር ያሰባችሁት? ከዚህ በፊትስ ሳታውቁት ተጠቅማችሁበት የምታውቁት አለ? ልምዳችሁን ከታች በኮሜንት መስጫው ላይ አካፍሉልን። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ለጓደኞቻችሁ ሼር ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ምክንያቱም በቀጣይ የምንለቀው ቪዲዮ በፍጹም ሊያመልጣችሁ አይገባም። ስለተከታተላችሁኝ ከልብ አመሰግናለሁ ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።